ሀይፈር ብላይ ሪቨርስ ካው ጋር ምብያት ነው። አንቺ የገባሽው ሪከርድ መኖሮ ረስቸዋለሁ እኮ አዲስ አካውንት ነው ብዬ አፌን አልከፈትኩም። እሱ ጋር ሰው አለ እኮ፣ እዚህም አሉ ሰው፣ መቶ ሰዎች አለኩ አካውንት ካላወቁት የእሱ አካውንትን አቁታል። ቲዲ ግን እኔ በጣም ትገርምኛለች ዲ አንዳንድዴ ያደንቅሽ አለውም አንዳንድዴ ይናደድብሽም አለው። ጠይቂኛ ምንድነው የምታደንቀው ኳሊቲ? የምትናደድብን የምትናደደው የምናደድብሽ ለሰዎች ልወስን ታያለች። ለሰዎች ልወስን ሚንስ፣ ሁሉም ሰው እንደ አንቺ ነገሮችን ቶለሬት የሚያደርግ ይመስልሻል? ለምሳሌ እኔ ከሆነ ሰው ጋር በጣም ከተጣላው፣ ያኛውም ሰው ከኔ ጋር ከተጣላ፣ አንቺ ከሁለታችንም ከጓደኛ ሞሽ ከሆንሽ ሁለታችን ወደ መስማማት ምን ሄድ ይመስልሻል። ስለዚህ አንድ ላይ እንድንገናኝ የሆነ ማታረጊ ጥረት የለም ታረጊያለሽ። እሱን አልወደውም። ማደንቀልሽ ባህሪ ደግሞ ሁለት ጥግና ጥግ ያሉ ሰዎች፣ የተጣሉ ሰዎች ለሁለቱም ቤስት ፍሬንድ መሆን ትችላለች። እኔ አለችለ አምልጦኝ፣ ወይ እዚያ ጋር አወራለሁ ወይ እዚኛው ጋር አወራለሁ፣ ሀሜት ላወራ እችላለሁ። አሁን ሳይሽ እኮ ከፍሬ ጋር አይ ቲንክ ፍሬና ጂጂ በጣም ተጣልተዋል። ግን ለጂጂም ጂጂም ባለፈው ልጄ ነሽ ስትል ሰምቻለሁ። ለፍሬም ደግሞ ጓደኛ ነሽ። ጠብ ጠብ ነው የራሳቸው፣ እኔም ለምን እገባለሁ? በኋላ ባህረን ያልችልም። ፍሬ ነገረችኝን፣ ድንገት ጂጂ ጋር ፍሬ ይመስለን አንቺ አንቺ እኮ እንዲህ ብላል። አይደለም ድንገት እኮ ነው ድንገት ድንገት እኔ ደግሞ አልችልም፣ እኔ ያመልጠኛል ያመልጠኛል የተጣለትንና ያልተጣለት እርድ ሰው እራሱ እረሳለሁ። ከአንቺ ጋር ተጣልቼ አስቀይመሽ ምናምን በአሁኑ ሳገኘሽ እረስቼው ምናምን ምናምን ለወራ አይ፣ ግን ሁለቱም የተናገርካቸው ነገሮች እኮ ግን ማድነቅ ናቸው። ማድነቅ ነው። አይ ማድነቅ አይደለም። ምን ሰዎች ሰው የተጣላን ሰው እንዲስማማ ትፈልጊያለሽ? እንዲስማማ ለነሱ ተወስኛለች፣ ለነሱ ተወስኛለች። ሚንስ እኔ አሁን ባለፈው ከሃይደር ጋር ተጣሏ፣ በቃ በጣም አደገኛ ጠላይነን። አንቺ አሁን ቢገባ እኮ ሊያወሩ ይችላሉ ምናምን ብለሽ ታስባለች። አናወራም፣ ስድብ ነው የሚሆነው። ሲረጋጋ ሲያልፍ ሁለታችን ወደ ኖርማል አይምሯችን ስንመጣ ነው የሚስተካከሉ እንጂ አይስተካከሉ። ግን አሁን ፍሬ እንትን ብላ ነበረ ደረቀ ሳናት እኮ የጀመረች እኔ አልጀመርኩም። ነው እኔ ጀመርኩ፣ ውሸት ሁለታችን ጀመር። እኔ ምንም አፍርዬ። እንዴት ነው የሚሰልሽ? አንቺ ማቴ የሚባለው ሰውዬ ከዚህ በኋላ እንዳትጮ ሳይቀጣ እንዴት ነቅሎ ወጣ? ማቴ፣ ይሄ ማቴ እስራኤል የሚኖረው እስራኤል የሚኖረው አሜሪካ የሚኖረው እኔም በቃ ጀስት አናዘር ፐርሰን ነኝ ማለት ነው። ፍሬላንቺ እንዴት ከእኔ ጋር ብቻ ይሆንሽ መስሎኝ የነበረ እና እኔ እኮ ከአንተ ጋር ብቻ፣ ሌላ ማን አለው? እሺ፣ ስሙ ጌም መጨረሻ የቀረ ይቀራል ላስት ያለው ማለት ነው

አስራ አራት ዓመቴ ምናምን ነው። አስራ ሶስት ነው። አስራ አራት ነበር። ሀያ ሰባት ዓመትሽ ነው ያ፣ ሀያ ስምንት የኔ ታናሽ ነሽ እንዴ። እና እኔ እኮ ልጅ ነኝ እኮ ልጅ እኮ ነው እኮ። ረሙን ያሳፍራል በመታሰል። አይ እኔ ገርሞኝ ነዋ፣ እንዴ የኔ ታናሽ ነሽ ጥያቄ እኮ ነው። እና እኮ ልጅ ወልዳል እኮ ልጅ አለው እኮ ልጅ እኮ ረምሳ። አንተ እኮ በጣም ወደኋላ ቀርተሃል ማለት እኮ ነው።

ሁለት መቶ ኮይን ሙሉ ልቅጣቸው። ግላቭ ግላቭ ለቃቂ ፍቅሬ ጋይስ ታፕ ታፕ አድርጉ። ሶስት ሺህ ካልገባሽ ስለማትቀጣል እኔ ደግሞ ሁለት መቶ ነው የሚቀረን፣ ልቅጣቸው ጋይስ ሁለት መቶ ብቻ ግን የኔን ጊፍት ጋላሪ ያላየሽው አራራራ

ማይቸገር ማለት አንባዛርድ ቦዛርድ ማለት መቸገር ነው። እኔ እንግሊዝኛ አልችልም፣ መቤቴን አልችልም። ምችለው ጀርመንኛ ነው የምችለው ዲክ ላይ መጨፈርስ

እነታ ድላላ የኛ ያሉ አይደለ እንደ ቁጭ ብለው የሚያዩ አንደኛ ቅጣ አንቺ ሁለት ተናገረለሽ እኔ አንዴ መናገር መታለኝ አዎ አንደኛ ቅጣት በጭንቅላት ተቆምልኛል ቁላ አንተ ስነ ስርዓት እንደዚህ አይነት ቃላቶች አታውጣ አንተ በመድሃኒዓለም ዛሬ እንኳን ስቅለት ነው ይሄ ኪድዬ ታቀሳስራለች አላልኩሽም ኖ አይ ስዌር ማቀሳሰር አይደለም አይደለም አይ ትክክለኛውን ነገር እኮ ነው ቢወጣስ በጎንሽ ቁምጣን ያደረኩት በቃ ተቀጣ ቅጣቱን ቀይር እኔ ደግሞ እሱን ነዋ የምፈልገው እሺ ይቀጣል እሺ ሌላ ሁለት እሺ አንቺ አንድ ና ሁለት ስጪው አንቺ እሺ ሌላ ቅጣት ደግሞ ሀይድርን ይቅርታ ትባባላላት ይደርጋል አየሽ ቅድም የነገርኩሽ ና አገባኝ ሶስተኛ ምረቅ ቅድም አንቺ፣ ሰው ሁሉ እንዳንቺ አይደለም። በቃ ቅጣቴ ነው፣ ጂጂ ጋር አስታርቂኝ በእናትሽ። ሶስተኛ ቅጣት ብሎክ ነው ብሎ ነገር የለም እዚህ፣ ቲክታክ ላይ ራሳችሁን ችላችሁ በፍቅር ነው። አንቺን እኮ ላክፍሽ ነው እኮ። ጂጂን ግን እኔ እንደ እናቴ፣ እንዴት እንደ ታላቅ እህቴ ለማየት ነው። አንቺን ግን ሁለተኛ ቅጣት። እሺ ንገሪኝ፣ አንቺ ምን ይቀጣል? አንቺ ለአንቺ ሰጥቼሻለሁ። ሁለተኛ ቅጣት ደግሞ ፊልተርና ቦይ ቀይረክ

በዓል ነገ፣ ቤት ናፍቆኛል። ነገ ትልቁ ቤት ሄዳለው። እዛ በግ እናርዳለን። ማታ በግ ሄዳለ ይ በግ በግ። አንተ ዮናታንን መሰልኩ